በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን! ይህ የመክሊት ዘተዋሕዶ ድምፅ ነው። ይህን የቅዱሳን ታሪክ የሚነገርበትን መንፈሳዊ የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ድርሳነ ገብርኤል ዘመስከረም አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን ሰማዩን በከዋክብት ያስጌጠ፣ ምድርንም በልምላም የሸፈነ፣ መሠረቷንም በነፋስ አውታር ያጸና ትሑቱን ከፍ ከፍ የሚያደርግ ድሃውን የሚያበለጽግ ይቅርታን ያደርግልን ዘንድ ከእኛ ዘንድ ምስጋና የሚገባው ከዓለም አስቀድሞ በአንድነቱ በሦስትነቱ ጸንቶ የሚኖር እርሱን እያመሰገንን በወርሃ መስከረም 19 ቀን የሚጸለይ የወዳጁ የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው። የሊቀ መላእክት የቅዱስ ገብርኤል አማላጅነቱ ከሁላችን ጋር ይሁን፣ አሜን። በአብያ ቤት ከሚያገለግሉ ልዑካን መካከል ዘካርያስ የሚባል ካህን ነበር። ሚስቱም ከአሮን ወገን የሆነች ኤልሳቤት ትሰኛለች። የሁለቱም ደጋጎችና ንጹሐን የእግዚአብሔርን ትእዛዝ ጠብቀው በሕጉም ጸንቶ የሚኖሩ ነበሩ። ነገር ግን ሁለቱም ቅዱስ ዘካርያስና ቅድስት ኤልሳቤጥ ልጅ አልነበራቸውም፣ በዕድሜም አርጅተዋል። ካህኑ ዘካርያስም ልጅ ስጠኝ እያለ ወደ እግዚአብሔር ሲለምን ኖረ። ከዚህ በኋላ ካህናቱ በየተራቸው በቤተ መቅደስ አገልግሎት እንደሚሰጡ ሁሉ እርሱም በተራው ለማይጠንት ወደ ቤተ መቅደስ ገባ። ሕዝቡም እርሱ ጸሎተ ዕጣኑን በሚጸልዩበት መሥዋዕተ ዕጣኑን እያጠነ በሚያሳርግበት ጊዜ በውጭ ሆነው ይጸልዩ ነበረ። በዚያን ሰዓት መልአከ እግዚአብሔር ቅዱስ ገብርኤል በዕጣኑ መሠዊያ በስተቀኝ ተገለጸለት። ካህኑ ዘካርያስም በላዩ ፍርሃትና ድንጋጤ አደረበት። መልአከ እግዚአብሔር ቅዱስ ገብርኤልም ዘካርያስ ሆይ፣ ጸሎት ተሰምቶልሃልና አይዞ አተፍራ አለው። ሚስት ኤልሳቤጥም ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ዮሐንስ ትለዋለ። በእርሱም ደስ ትሰኝበት አለ። በተወለደም ጊዜ ብዙዎች ደስ ይሰኛሉ። በእግዚአብሔር ዘንድ ታላቅ ክብር ያለው ነውና የሚያሰክር ወይን አይጠጣም። ከእናቱ ማይጠን ጀምሮ መንፈስ ቅዱስ ይመላበታል። ከእስራኤልም ልጆች ብዙዎችን ወደ እግዚአብሔር አመላካቸው ይመልሳቸዋል። በመንፈስ ቅዱስ አነሳሽነት በኤልያስ ኃይል ይጓዛል አለው። ካህኑ ዘካርያስም ይህ ሁሉ እንደሚሆን በምን አውቀዋለው? እኔ ሸምግያለው፣ ሚስቴም የመውለጇ ጊዜ አልፏልና ሲል ሊቀ መላእክት ቅዱስ ገብርኤልን ጠየቀው። መልአኩም እንግዲህ እኔ ምስራች ነግር ዘንድ ወደ አንተ የተላኩ በእግዚአብሔር ፊት የምቆም እኔ ገብርኤል ነኝ። ነገር ግን ጊዜው ደርሶ የሚፈጸመውን ነገር አላመንከኝምና ይህ እስኪፈጸም ድረስ መናገር ተስኖ ዲዳ ሆነ ቆይ ብሎ ለካህኑ ዘካርያስ ነገረው። እርሱ ካህኑ ዘካርያስም ዲዳ ሆኖ ኖረ። የተወደዳችው ወንድሞች፣ እህቶች ወይ አብርሃም መቶ ዓመት ከሆነው በኋላ ሚስቱም ፈጽማ እርጅታ ሳለች የይስሐቅን ከእነርሱ መወለድ የሚናገር የወሬትን መጽሐፍ እያወቀ ይህ ካህን ዘካርያስ የመልአኩን ቃል ስለምን ተጠራጠረ? አንደበቱ የረታ መምህረ አሕዛብ ሐዋርያው ቅዱስ ጳውሎስ አብርሃም ዕድሜው መቶ ዓመት ሆኖት አርጅቶ ሰውነቱም ደክሞ ሳለ፣ ሚስቱ ሳራም አርጅታ ሳለ በእግዚአብሔር የተሰጠውን ተስፋ የተነገረውን ቃል አምኖ ተቀበለ እንጂ አልተጠራጠረም ተስፋም አልቆረጠም ብሎ መስክሯልና። ዳግመኛም እግዚአብሔር ልጅ ይስሐቅን ሰዋልኝ ብሎ ነገረው። እርሱም እግዚአብሔር ከይስሐቅ ልጅ ይወለድልሃል ሲል የሰጠኝ ተስፋ ይቀርብኛል ብሎ ሳይጠራጠር በፍጹም እምነት ልጁ ይስሐቅን ለመሥዋዕት አቀረበው እንጂ ተስፋ አልቆረጠም። ይኸው ሐዋርያ በሌላ አንቀጽ እንደተናገረው እግዚአብሔር አብርሃምን በፈተነው ጊዜ ስለ ልጁ ይስሐቅ የተነገረውን ተስፋ ሳይጠራጠር የሞተውንም የሚያነሳ አምላክ መሆኑን በማመን ልጁ ይስሐቅን ወደ መሠዊያው ይዞት ሄደ። ዳግመኛም ሐዋርያው ቅዱስ ያዕቆብ እንግዲህ አባታችን አብርሃም ልጁን ይስሐቅን ወደ መሠዊያው ባቀረበው ጊዜ በምግባሩ የጸና ሆኖ አልተገኘምን ብሎ ተናገረም። እንግዲህ ይህ ልቦናው የተጠራጠረ ካህን የምዕመናን መሪ ሲሆን በካህናት መመራትን የሚሹ ምዕመናን ልቡናማ የቱን ያህል ጥርጣሬ ያድርባቸው ይሆን? አስቀድሞ ልጅ የከለከለው ኋላም ሊሰጠው የወደደ እርሱ አንዱ እግዚአብሔር አይደለምን? አሁንስ መንሳት መስጠት አይችልምን? እግዚአብሔር መግደል፣ ማዳን፣ ማዋረድ፣ ማክበር፣ መቅሰፍ፣ ይቅር ማለት፣ ሁሉን ማድረግ የሚቻለው አምላክ ነው። ወደ ቀደመ ነገራችን እንመለስና ከዚህ በኋላ የካህኑ ዘካርያስ ሚስቱ ጸንሳ ወንድ ልጅ ከወለደች በኋላ በስምንተኛው ቀን ዘመዶቹ መጥተው የልጁ ስም ማን ተብሎ ይጠራ ብለው እናቱን ጠየቋት። እርሷም መናገር ይችል እንደሆነ አባቱ ዘካርያስን ጠይቁ አለቻቸው። አባቱ ዘካርያስንም በጠየቁት ጊዜ የሚጽፍበት ብራና እንዲሰጡት በእጁ ጠቅሶ አሳያቸው። ይጽፍበት ዘንድ ከሰጡት በኋላም አንደበቱ ተፈቶለት ዮሐንስ ተብሎ ይጠራ ሲል ተናገረ። ዳግመኛም የቀድሞውን ነገር በማስታወስ የምንነግራቸውን ስሙ በዓይነ ሕሊናችሁም እጅግ የሚወደድ የሚጠሩትን የሚሰማቸው የሊቀ መላእክት ቅዱስ ገብርኤልን ተወዳጅ ዜና አድምጡ። ሐዋርያው ቅዱስ ጳውሎስ በመታገሳችን የመጻሕፍትንም ቃል በማመናችን ፍጹም ተስፋን እናገኝ ዘንድ የተጻፈ ሁሉ ለእኛ ምክርና ተግሳጽ እንዲሆን ተጻፈ ብሎ እንደተናገረ ከአንደበቱ ጣዕም የተነሳ ሊጠገብ የማይቻል ነፍስና ስጋን የሚያረካ ነውና፣ የካህኑ ዘካርያስ ልጅ ቅዱስ ዮሐንስን መንግሥተ ሰማያት ቀርባለችና ንሳ ግቡ እያለ ለእስራኤል እስኪገለጥ ድረስ ሊቀ መላእክት ቅዱስ ገብርኤል ወደ ምድረ በዳ መርቶ ይጎበኘው ነበር። ምክንያተ ነገሩም ጌታችንን መድኃኒታችን አምላካችን ኢየሱስ ክርስቶስ ከመቤታችን ቅድስት ድንግል ማርያም ከተወለደ በኋላ ሰብአ ሰገል በምስራቅ በኩል ኮከቡን አይተን ልንሰግድለት መተናልና የተወለደው የዓለም መድኃኒት ወዴታል እያሉ በፈረስና በብዙ ሠራይ ታጅበው ኮከብ እየመራቸው ከምስራቅ ወደ ኢየሩሳሌም በመጡ ጊዜ ያንን ኮከብ ይመራ የነበረው ሊቀ መላእክት ቅዱስ ገብርኤል ነውና። ይህን ዜና የሰማ ሄሮድስ ግን ደነገጠ። ሰብአ ሰገል የመጡበትንም ምክንያት ጠየቃቸው። አመጣጣቸው ስለተወለደው ንጉሥ መሆኑን ነገሩት። ስትመለሱ ንገሩኝ፣ እኔም ሄጄ ልሰግድለት እሻለሁና አላቸው። ከዚህ በኋላ ሰብአ ሰገል ሄደው ከተወለደበት ሲደርሱ ያ ሲመራቸው የነበረው ኮከብ በመካከላቸው ቆመ። ወደ በረቱም በገቡ ጊዜ ሕፃኑን ከእናቱ ቅድስት ድንግል ማርያም ጋር አረጋዊ ቅዱስ ዮሴፍንም ቅድስት ሰሎሜንም አገኟቸው። ለሕፃኑ ንጉሥ ጌታችን ኢየሱስ ክርስቶስም ሰገዱለት። ወርቅንና ከርቤን ዕጣንንም ገበሩለት። ይኸውም ወርቁን ስለ መንግሥቱ፣ ዕጣኑን ስለ አምላክነቱ፣ ከርቤውን የእኛን ምረረ ነፍስ ለማጥፋት ስለ እኛ በፈቃዱ ለተቀበለው ስለ ሞቱ መሪርነት መታሰቢያ አድርገው አቀረቡለት። ወደ ቀድሞ ነገራችን እንመለስና መልአከ ምስጢር ቅዱስ ገብርኤል በሕልም ተገልጾላቸው ሲመለሱ በሌላ ጎዳና እንዲሄዱ ወደ ሄሮድስም እንዳይመለሱ ነገራቸው። እነርሱም ጎዳናቸውን ለውጠው ወደ ሀገራቸው ተመለሱ። ንጉሥ ሄሮድስም ተቆጥቶ እስከ ሁለት ዓመት ዕድሜ ያላቸውን ሕፃናት ግደሉ ብሎ ጭፍሮቹን አዘዛቸው ጭፍሮቹም እንደ ታዘዙ ልጅህ እንዲገደል ተፈርዶበታልና አምጣ ብለው ካህኑ ዘካርያስን ጠየቁት እርሱም እሺ ጥቂት ታገሱኝ ያመጣላችኋለሁ ብሎ ሕፃኑን ተሸክሞ ወስዶ ቀድሞ በተገለጸለትና የልጁንም መወለድ በሰማበት መሠዊያው ላይ አስቀመጠው። ያን ጊዜም ሊቀ መላእክት ቅዱስ ገብርኤል መጥቶ ሕፃኑን በክንፉ ታቅፎ ጲግ ወደምትባል ገዳመ ሲና ወሰደው። ሕፃኑም ሊቀ መላእክት ቅዱስ ገብርኤል ከአራዊት አፍ እየጠበቀው አደገ። እኛንም ከግፈኛ እጅ ያድነን፣ ነፍሳችንንም ከጠላታችን ሰይጣን ወጥመድ ይጠብቀን። እርሱ እንዳንበሳ እያገሳ ከእኛ መሃል የሚውጠውን ይሻልና፣ የሊቀ መላእክት ቅዱስ ገብርኤል የአማላጅነቱ ኃይል ሁላችን ህዝበ ክርስቲያንን ይጠብቀን ለዘላለሙ፣ አሜን። አማላጅነቱ ለዘላለሙ ከሁላችን ህዝበ ክርስቲያን ጋር ይሁንና፣ ሊቀ መላእክት ቅዱስ ገብርኤል ያደረገው ተአምር ይህ ነው። በራዲዮስ የሚባል አንድ ሰው ነበረ። እርሱም ወደ አንድ ባለጸጋ ሰው ዘንድ ሄደ። ሰርቶ የሚያተርፍበት ትርፉንም ለኑሮ ያደርገው ዘንድ አንድ መቶ ወቄት ወርቅ ከባለጸጋውም ይበደር ዘንድ ፈለገ። ከባለጸጋውም ዘንድ ሄዶ ወቄት ወርቁን ያበድረው ዘንድ ጠየቀው። ባለጸጋውም ገንዘቤ በከንቱ እንዳይቀር የሚዋስ ሰው አምጥተ አበድረሃለው፣ አለው በራዲዮ ስም ስለ ዋስትናውስ በቂ ዋስ አለኝ፣ ነገር ግን ከዚህ ለመምጣት አይቻለውም። ና ሁለታችንም ዋሴ ወዳለበትን ሂድ አለው። ያም ባለጸጋ ልጁን ጠርቶ ልጄ ሆይ ይህ ሰው መቶ ቄት ወርቅ ብድር ጠይቆኛል፣ ዋስ ይሰጥ ዘንድ ከዚህ ሰው ጋር አብረኸው ሂድ አለው። ልጁና በራዲዮ ስም ሄደው ከቤተ ክርስቲያኑ በር ደረሱ። በራዲዮስም በቤተ ክርስቲያን ውስጥ የሚገኘውን የሊቀ መላእክት ቅዱስ ገብርኤልን በአራያውና በመልኩ የተሳለውን ስዕል ለባለጸጋው ልጅ እያሳየ እነሆ ዋሴ ይህ ነው አለው። የባለጸጋውም ልጅ ይህስ በእውነት ለዋስትና የሚበቃና እጅግ የታመነ ዋስ ነው አለ። የባለጸጋው ልጅም ከበራዲዮስ ጋር ወደ ባለጸጋው ተመልሰው ሄዱ። ልጁም ለዋስትና የቀረበው ሰው እጅግ የታመንና ቅንዋስ ነው አለው። አባቱም ልጄ ስሙ ማን ይባላል ብሎ ቢጠይቀው ስሙ ሊቀ መላእክት ቅዱስ ገብርኤል ይባላል አለው። ባለጸጋውም እንዲህ እንዲስ ከሆነ ከእርሱ ጋር ቃል ኪዳን ሳልገባ ምንም ምን አልሰጥህም አለው። በራዲዮስም ስም በነገ ዕለት የእግዚአብሔር ፈቃዱ ቢሆን የፈለግከውን ሁሉ ሰጠሃለው አለው። ከዚህ በኋላም በራዲዮስ እስከ ማግስቱ ድረስ ወደ ቤቱ ተመልሶ ሰነበተ። ባለጸጋው ግን በማለዳ ወደ ቤተ ክርስቲያን ሄዶ በሊቀ መላእክት ቅዱስ ገብርኤል ስዕል ፊትም ቆሞ እንዲህ አለ የእግዚአብሔር መልአክ ሆይ ወርቄን ለዚህ ሰው በምሰጥበት ጊዜ በእኔና በዚህ ሰው መካከል ምስክር ትሆን ዘንድ የፍቅርህንና የይቅርታን ዋስትና ብቻ ፈልጋለሁ። እውነተኛ ምስክርነትን ስለማምንበት ከአንተና ከእግዚአብሔር በቀር ሌላ ምስክር አልፈልግም። ይህንንም ከተናገረ በኋላ ባለጸጋው ለሊቀ መላእክት ቅዱስ ገብርኤል ሰግዶ ወደ ቤቱ ሄደ። የሚመለስበትን ጊዜ በአንድ ዓመት ወስኖ ነግዶ ያተርፍበት ዘንድ ለበራዲዮስ መቶ ወቄት ወርቅ ሰጠው። በራዲዮስም ነግዶ ከእግዚአብሔር ረዳትነት የተነሳ ከሚያገኘው ትርፍ እኩሌታውን ለባለጸጋው እኩሌታውን ለራሱ ሊካፈሉ ተስማሙ። በራዲዮ ስም በሊቀ መላእክት ቅዱስ ገብርኤል አማላጅነት በወርቁ ሲነግድ ብዙ ትርፍ አገኘ። ነገር ግን የባለጸጋውን ገንዘብ ሳይመልስለት የዓመቱ መጨረሻ አለፈ። ገንዘቡንም አልመለሰም። ሰይጣን ተንኮለኛነትን አሳድሮበት ዐይነ ልቡናውን አሳውሮታልና። ይልቁንም ይኸው በራዲዮስ ሊናገርና በእኔ ላይ ሊመሰክርም ከማይችል ከሊቀ መላእክት ቅዱስ ገብርኤል ስዕል በስተቀር የሰማና ያየ በእኔ ላይ የሰው ምስክር የለም፣ የፈረምኩበትም የጽሑፍ ሰነድ አይገኝም። ስለዚህ ባለጠጋው ገንዘቤን ስጠኝ ብሎ ቢጠይቀኝ እክደዋ አለው እንጂ እውነት ነው አለብኝ ብዬ አላምንም ሲል አሰበ። ያን ጊዜም ባለጸጋው በራዲዮስን ጠርቶ በውለታችን መሠረት ወርቄን ከነ ትርፉ ስጠኝ፣ እኔ በእጄ መዝኜ እንደሰጠው አንተም የትርፉን አስበ በፍቅር ክፈለኝ አለው። በራዲዮስ ግን ምንም የሰጠኸይ ነገር የለም በማለት ካደው። ባለጸጋውም በአነጋገሩ እየተደነቀ ወርቄን እንደሰጠው አውቀ ትመልስልኝ ዘንድ እስኪ ልቡናና ኅሊናህንም መርምር አለው። በራዲዮስ ግን በእኔ ላይ እንደሰጥህኝ የሚያውቅል፣ እውነተኛ ምስክር ካገኘ ወርቅህን ከነትርፉ መልስልሃለሁ ሲል መለሰለት። ባለጸጋውም የበራዲዮስን ቃል በሰማ ጊዜ ግድ ብሎ ወደ ቅዱስ ገብርኤል ቤተ ክርስቲያን ወሰደው። ባለጸጋውም በመላኩ ስል ፊት ቆሞ ጌታዬ ሊቀ መላእክት ቅዱስ ገብርኤል ሆይ በእኔና በዚህ ሰው መሃል የተደረገውን አንተ ታውቃለ። እኔ ራሴን ገንዘቤን እንጂ የእርሱን ገንዘብ አልሻም። ወርቄን ስሰጠው አንተን አምኜ ነውና ፍጥነት ፈርድልኝ ዘንድ የእግዚአብሔር ፈቃዱ ይሁንልኝ እያለ ተማጸነ። ባለጸጋውም ይህን ካለ በኋላ በራዲዮስን ምስክሬ እነሆ እርሱ ሊቀ መላእክት ቅዱስ ገብርኤል ነውና እስኪ በእርሱ ፊት ማል አለው። በራዲዮስም እየዘበተ በሐሰት ማለ። ያን ጊዜም በራዲዮስ በምድር ላይ በግንባሩ ተደፋ። ፈጽሞ መንቀሳቀስ መነቅነቅም አልተቻለውም እንደ ድንጋይ ድርቅ ብሎ ቀረ እንጂ። ይህንን ይመለከቱ የነበሩ ሰዎች ሁሉ ትንፋሹ ፈጽሞ ስለተቋረጠ ደነገጡ። ብዙ ሰዎችም ይህንን ተአምራት ለማየት ተሰበሰቡ። በዚህም ጊዜ በዚያ የተሰበሰቡ ሁሉ የሊቀ መላእክት ቅዱስ ገብርኤል አምላክ የማይለወጥ ዘለዓለማዊ አምላክ ነው፣ እንደ እርሱም ያለ አምላክ የለም ተባባሉ። ያም ከሃዲ ሰው በአየሩ ላይ ተወጥሮ ተሰቅሎ፣ አቤቱ ጌታዬ፣ ሊቀ መላእክት ቅዱስ ገብርኤል ሆይ ስለ ሃይማኖቴ ጉለት ይቅርበለኝ በገናናው ኃይልህም ተማጥኛለሁና ይቅርታ ድርግልኝ በክቡር ስዕል ፊት ከማልኩ በኋላ የበደልኩትን በደል ሁሉ አትቁጠርብኝ እያለ በታላቅ ቃል ሊጮ ጀመር። ሕዝቡም እንዲህ እያለ ሲጮ በሰሙ ጊዜ ሁሉም በየወገናቸው አለቀሱ። ከዚህ በኋላ ቸርነቱ ጥልቅ፣ ምሕረቱ ምጡቅ የሆነ እግዚአብሔር በሊቀ መላእክት ቅዱስ ገብርኤል አማላጅነት ንስሓውን ተቀብሎ ከተሰቀለበት አወረደው። ወዳጆቹም አይምሮው እስኪመለስና የተናገረውን እስኪያስታውስ ድረስ በተለየ ቦታ አስቀመጡት። ይህ በራዲዮ ሰውነቱን ካወቀ በኋላም ተነስቶ ሄዶ ወርቁን ከነትርፉ አመጣ፣ ለባለጸጋው ሰጠው። ባለጸጋውም ለሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያን ወርቁንም መባ አድርጎ ሰጠ። መኖሪያውንም በሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያን አጠገብ አድርጎ እስከ ለተሞቱ ድረስ የሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያንን እያገለገለ ኖረ። እኛን ሕዝበ ክርስቲያን የሊቀ መላእክት ቅዱስ ገብርኤል ጸሎቱና በረከቱ በምትመጣው የፍርድ ቀን መንግሥተ ሰማያትን እንወርስ ዘንድ ወደ ንስሓ ይመልሰን። የቅዱስ ገብርኤል አማላጅነቱም ከሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። አማላጅነቱ ለዘላለም በእውነት ከሁላችን ሕዝበ ክርስቲያን ጋር ይሁንና ሊቀ መላእክት ቅዱስ ገብርኤል ያደረገው ተአምር ይህ ነው። በዚያ ወራት እመቤታችን ድንግል ማርያም ተነስታ ገሊላ ከምትባለው ወደ ይሁዳ አገር ሄደች። ከካህኑ ዘካርያስም ቤት በገባች ጊዜ ቅድስት ኤልሳቤጥ መጽነሷን አወቀች። ለሚፈሩት ሰዎች የሚሰጠውን የእግዚአብሔርን ቸርነት እያደነቀች ሰላምታ ሰጠቻት። ነቢዩ ዳዊት ይቅርታና ቅንነት ተዋሃዱ፣ ጽድቅና ሰላም ተባበሩ ብሎ እንደተናገረ በቅድስት ኤልሳቤጥ ማኅፀን ያለው ጽንስም ድምጿን ሰምቶ በድንግል ማኅፀን ላለው አምላኩ በደስታ ሰገደ። ከማይጸንም ወጥቶ በፊቱ ሊሰብክ ወደደ። ለመውጣት የማይቻለው ቢሆን ግን ቅድስት ኤልሳቤጥ የድንግል ማርያምን ቃል በሰማች ጊዜ ጽንሱ በማይፀኗ ዘለለ ተብሎ በወንጌል እንደተነገረ በትንቢት መንፈስ በእናቱ ቅድስት ኤልሳቤጥ አንደበት አሰምቶ ተናገረ። በቅድስት ኤልሳቤጥም ላይ መንፈስ ቅዱስ መላባት፣ የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድነኝ? እነሆ አሁንም የሰላምታሽን ድምፅ በሰማው ጊዜ ከደስታ የተነሳ በማኅፀኔ ያለው ጥንስ ዘሏአልና፣ አንቺ ከሌሎች ሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተመሰገነ ነው በማለት አሰምታ ተናገረች። ዳግመኛም ሁሉን በኃይሉ የሚሸከም እርሱን የተሸከምሽው መንፈሳዊት ሆይ፣ በእውነት እርሱን ልትሸከሚው ተመረጥሽ። ከሰማያትም በላይ ከፍ ከፍ አልሽ። ሰማያት የማይወስኑት፣ ሰራዊተ መላእክት ሊያዩት የማይቻላቸው በማሕፀንሽ አድሯልና ስትል መሰከረች። ድንግል ማርያምም የማሕፀንሽ ፍሬ የተመሰገነ ነው ያለችውን የቅድስት ኤልሳቤጥን ቃል በሰማች ጊዜ መንፈስ ቅዱስ እንዳደረባት ታወቀች። ስለማይመረመረውም ጸጋ የእግዚአብሔርን ምስጋና እንዲህ ስትል ጀመረች። ሰውነቴ እግዚአብሔርን ከፍ ከፍ ታደርገዋለች፣ ልቤም በጌታዬና በአምላኬ ደስ ይላታል። የባሪያውን ትሕትና ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ንዕድ ክብርት ይሉኛል። ታላቅ ኃይል አድርጎልኛልና ስሙም ቅዱስ ነው። ይቅርታውም ለሚፈሩት ሰዎች ለልጅ ልጅ ይኖራል። ኃይልን በክንዱ አደረገ። ትዕቢተኞችን አዋረደ። ኃይለኞችንም ከዙፋናቸው ገለበጣቸው ትሑታንን ግን ከፍ ከፍ አደረጋቸው። የተራቡትን ከበረከቱ አጠገባቸው። ባለጸጎችን ግን ባዶ እጃቸውን ሰደዳቸው። ወዳጁ እስራኤልን በረዴት ጠበቀው። ለአባቶቻችን አብርሃምና ለዘሩ እስከ ዘለዓለሙ ድረስ የገባውን ቃል ኪዳን አስቧልና የአብርሃም ዘሮች የተባልን እኛም የእግዚአብሔርን ቃል ለመቀበል የተዘጋጀንን በጌታችን ኢየሱስ ክርስቶስ ያመንን እኛንም ለትምህርት አጸናን። የአብርሃም በረከቱ በጌታችን ኢየሱስ ክርስቶስ ለአሕዛብ ይሰጣቸው ዘንድ በሃይማኖትም የመንፈስ ቅዱስን ተስፋ አገኙ ዘንድ ተብሎ እንደ ተጻፈው ሁሉ በላያችን ለተጠራ ለእኛም አንድነትን ሰጠን። በሃይማኖት የአብርሃም ልጅነታችንን ገልጸን በእግዚአብሔር ዙፋን ፊት ምሕረትን እናገኝ ዘንድ ለዘላለሙ ክብር ምስጋና የሚገባው የመንፈስ ቅዱስ ፈቃዱ ይሁንልን ለዘላለሙ አሜን። ጸሎቱና በረከቱ ለዘላለሙ ከወላችን ጋር ለዘላለሙ ይሁንና ሊቀ መላእክት ቅዱስ ገብርኤል ያደረገው ተአምር ይህ ነው። ይህ ተአምር ሊቀ መላእክት ቅዱስ ገብርኤል ቅዱስ ጢሞቴዎስንና የሮሙን ቅዱስ ቴዎድሮስን እንደረዳቸው ይናገራል። ቴዎድሮስ የሚባል የሮም ሰው ነበር። ይህንንም ቅዱስ ቴዎድሮስን ከንጉሡ ዘንድ ከሰው ወሰዱት። ንጉሡ ለጣዖት ስገድ አለው። ይህም ቅዱስ ቴዎድሮስ ለእግዚአብሔር እንጂ ለጣዖት አልሰግድም አለው። ንጉሡም ጽኑ ቅጣት ይፈጽምበት ዘንድ ለሹሙ አሳልፎ ሰጠው። እግዚአብሔርም የቅዱስ ቴዎድሮስን ትዕግስቱን በተመለከተ ጊዜ ሊቀ መላእክት ቅዱስ ገብርኤልን ላከለት። እርሱን አድኖ ሹሙን ገድሎም በጌታችን ኢየሱስ ክርስቶስ ማመንን እየዞረ የሚያስተምርበት ብርቱና አምባ ላይ ፈረስ ሰጠው። የሊቀ መላእክት ቅዱስ ገብርኤል ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን አሜን። ድርሳነ ገብርኤል ዘወርሃ መስከረም ተፈጸመ። አነሳስቶን አስጀመረን፣ አስጀምሮን አስፈጸመን፣ ለልዑል እግዚአብሔር ክብር ምስጋና ይሁን። አሜን